ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ ተመልካቾቻችን። በብስራት ኤፍኤም የዩቲዩብ ቻናላችን የብስራት ስፔሻል ፕሮግራማችን እነሆ ተጀምሯል። ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር የጋራ ቆይታን አደርጋለሁኝ። እስከ ቆይታችን ፍጻሜ ድረስ አብራችሁን ልትቆዩ ግብዣችን ነው። ብለቱ ቆይታችን የሳምንቱ መጨረሻ ላይ እንገኛለን። በአውሮፓ ታላቅ ሊጎች የእንግዲህ መጠናቀቂያ ወቅት ላይ እንገኛለን። ታዲያ ቀደም ባሉት ሳምንታት በርከት ያሉ ሊጎች ላይ ዋንጫውን ያሳካው ክለብ ታውቆ ነው ውድድሮቹ የተጠናቀቁት። ነገር ግን በሀገረ ጣልያን እስኩዴቶ ዋንጫውን ያሳካው ክለብ እስከ መጨረሻው የደም ጠብታ ድረስ አልታወቀም ነበር። ይህንን ጉዳይ በስፋት እንቃኛለን። ከዚህም ባለፈ ዛሬ የሚደረጉ የፍጻሜ መርሃ ግብሮችም አሉ፣ እነዚያ እንዳስሳለን። የዝውውር ጉዳዮችንም ወደ እናንተ የምንጋራችሁ ይሆናል። በቅድሚያ ግን የኢትዮጵያ ፕሪሚየር ሊግን መረጃዎቹ ላደርሳችሁ። የኢትዮጵያ ፕሪሚየር ሊግ አሁን ላይ ወደ ዋንጫ ፉክክር ተመልሷል። የሊጉ መርሃ ግብር እንግዲህ ባለፉት ሳምንታት በሐዋሳ ሲካሄድ የነበረው ውድድር ወደ አዳማ ከተማ የተመለሰ ሲሆን በ31ኛ ሳምንትም ጨዋታዎች ትላንት መደረግ ጀምረዋል። በዚህም መሰረት 9 ሰዓት ላይ የተደረጉ ጨዋታዎች ነበሩ። በሊጉ ግርጌ ላይ የሚገኘው ወልዋሎ ዓዲግራት ዩኒቨርሲቲ ከአርባ ምንጭ ከተማ ጋር ያደረጉት ጨዋታ ነበረ። በዚህ መርሃ ግብር ጨዋታቸውን አንድ ለአንድ በሆናቸው ውጤት አጠናቋል። ናትናኤል ሰለሞን ጎላ አስቆጠረ ለወልዋሎ። በአንጻሩ ታምራት እያሱ ለአርባ ምንጭ ያቻነቷን ጎላ አስቆጥሮ ሁለቱም ቡድኖች አንዳንድ ነጥብ ይዘው ከሜዳ ወጥተዋል። የአርባ ምንጭ ጨዋታውን ድል ማድረግ ቢችል ኖሮ ደረጃውን ወደ አስር ከፍ ማድረግ የሚችልበት አጋጣሚ ይፈጠር ነበረ። ወልወሎ አዲግራት ዩኒቨርሲቲ ወደ ከፍተኛ ሊግ መውረዱ ተረጋግጧል። እንግዲህ በዘንድሮ ዓመት ሶስት የትግራይ ክልል ክለቦች ወደ ፕሪምየር ሊግ እንዲሳተፉ ተደርጓል። ከነዚህም ክለቦች መካከል ወልወሎ አዲግራት ዩኒቨርሲቲ አንደኛው ነበረ። ነገር ግን አሁን ላይ ወደ ከፍተኛ ሊግ መውረዱን ያረጋገጠ ክለብ ነው። እናም አሰልጣኝ አታህልቲ በረህም በቀሪ አምስት ጨዋታዎች አለን ጥሩ ተጫውተን ተዋካሪ በመሆን ተመልካችና ደጋፊን እያዝናና እንጫወታለን በሚል ሀሳባቸውን ሰጥቷል። በአንጻሩ አሰልጣኝ በረከት ደግሞ ልጆቼ የነበራቸው ስነልቦና ዝቅ ማለት ውጤት እንድናጣ አድርጎናል የሚል ሀሳባቸውን ነው የሰጡት። የሳምንቱ ትልቅ መርሃ ግብር ተጠባቂው የሊጉን መሪና ተከታይ ያገናኘው ተጠባቂ ጨዋታ ነበረ። ኢትዮጵያ ቡናን ከኢትዮጵያ መድን ያገናኘው የ31ኛ ሳምንት የሳምንቱ ትልቁ መርሃ ግብር ነበረ 12 ላይ ተከናወነ። ታዲያ በጨዋታው ኢትዮጵያ ቡና ኢትዮጵያ መድንን አንድ ለዜሮ ውጤት ድል ማድረግ ችሏል። በመጀመሪያው አጋማሽ ራምኬል ጄምስ ያስቆጥራት ጎል ቡናማዎቹን ሶስት ነጥብ እንዲያሳኩ ማድረግ ችላለች። ኢትዮጵያ ቡና ማሸነፉን ተከትሎ የነጥብ ልዩነቱን ወደ ስድስት አጥቧል። በሊጉም አምስት ጨዋታዎች ይቀራሉ። ናም ኢትዮጵያ ቡና ተካታይ አምስተኛ ድል ነው ያስመዘገበው። ቀጣይ ጨዋታዎች እንግዲህ ለዋንጫ መዳረሻው የትኛው ክለብ ነው የሚለውን የሚለዩበት አጋጣሚ ይፈጠራል። አሰልጣኝ ነጻነት ክብሬ ፉክክር ውስጥ ለመቆየት ሶስት ነጥቡ በጣም ያስፈልገን ነበር፣ አሳክተኗል በሚል ሀሳባቸውን እንዲሁ ሰጥተዋል። የኢትዮጵያ ፕሪምየር ሊግ ዛሬም ቀጥሎ የሚከናወኑ ያሉ ሶስት ያክል መርሃ ግብሮች ናቸው የሚደረጉት። ቀደም ብሎ እንግዲህ ረፋር ላይ ድሬዳዋ ከተማን ከባህር ዳር ከተማ የሚያገናኘው ጨዋታ አለ። ድሬዳዋ ላለመውረድ ነው እየተጫወተ የሚገኘው። በአንጻሩ ባህር ዳር ከተማ ከመሪዎቹ ጋር ያለነው ጥሩ ቤት ለማጥበብና ወደ ዋንጫ ፉክር ራሱን ለመመለስ የሚያደርገው ጨዋታ ነው። ቅዱስ ጊዮርጊስ ከሲዳማ ቡና ይጫወታሉ። በአንጻሩ ሀዲያ ሆሳዕና ከኢትዮ ኤሌክትሪክ ጋር ይጫወታል። ቅዱስ ጊዮርጊስ ይህን ጨዋታ ካሸነፈ ደረጃውን በጥሩ መንገድ ማሻሻል ይችላል። በአንጻሩ ኢትዮጵያ ኢትዮ ኤሌክትሪክ ላለመውረድ ነው እየተጫወተ የሚገኘው።

እናም ከሀዲያ አውሳና ጋር ተጠባቂ ጨዋታ መርሃ ግብር ያደርጋል። ነገ ይቀጥላል። ኢትዮጵያ ንግድ ባንክ ከአዳማ ከተማ ይጫወታሉ። ኢትዮጵያ ንግድ ባንክ ያምናው ሻምፒዮን ነገር ግን ዘንድሮ በዚያ ጥንካሬው አለም እየዘለቀ የሚገኘው ውላይታ ዲቻ ከመቻ ሌላኛው የ12 ሰዓት የዕለተ እሁድ የጨዋታ መርሃ ግብር ሆኖ ያልፋል ማለት ነው። የሊግ ሰንጠረዡን ስንመለከት ኢትዮጵያ መድን በ60 ነጥቦች በቀዳሚነት ተቀምጧል። ኢትዮጵያ ቡና በ54 እንግዲህ የነጥብነቱን ከ9 ወደ 6 ማጥበብ ችለዋል። በ54 ሁለተኛ ነው። ባህርዳር ከተማ በ48 ሲዳማ ቡና በ43 ከ1 እስከ 4 ያለውን ደረጃ ይዘው የተ ተቀመጡ ክለቦች ናቸው። መቐለ ሰባ እንደርታ፣ አዳማ ከተማ፣ ስሁል ሽረ፣ ወልዋሎ ዓዲግራት ዩኒቨርሲቲ ወራጅ ቀጣው ላይ ይገኛሉ። ወልዋሉ ግን መውረዱን ያረጋገጠ የሊጉ ቡድን መሆኑ ተረጋግጧል። በዚህ መንገድ ጨዋታዎቹ ቀጥለው ይደረጋሉ። በሌላ መንገድ በካፍ ቻምፒየንስ ሊግም የፍጻሜ ጨዋታ ዛሬ ይደረጋል። የመጀመሪያው ዙር በሁለት ዙሮች ነው፣ በደርሶ መልስ ነው የሚደረገው። ስለዚህ ደቡብ አፍሪካ ላይ ዛሬ ማሜሎዲ ሰንዳውንስ ከፒራሚድስ ጨዋታቸውን የሚያደርጉ ይሆናል። እንግዲህ ሰንዳውንስ በአፍሪካ እግር ኳስ ጠንካራ ከመላቸው ክለቦች መካከል አንደኛው ነው። ፒራሚድስ ምስረታውን በቅርብ ዓመታት ካደረጉ ክለቦች መካከል የሚጠቀሰው ነው። በጊዜ ሂደት ግን ራሱን ጠንካራ ክለብ አድርገው እስከ ካፍ ቻምፒዮንስ ሊግ ፍጻሜ ድረስ በቅቷል። በአህጉራዊ መድረክ በካፍ እስከ ፍጻሜ መድረስ እንዲህ ቀላል አይደለም እና ፒራሚድስ ምን ያክል ጠንክረው እንደሰሩ ማሳያ ነው። እንግዲህ የግብጽ መንግስትም በካፍ ቻምፒዮንስ ሊግ የፍጻሜ ጨዋታ ደጋፊዎች ለፒራሚድ ድጋፋቸውን እንዲሰጡ መልእክት አስተላልፏል። እንግዲህ የወጣቶችና ስፖርት ሚኒስትር የሆኑት አሽራፍ ሶፊ የተደራጁ ደጋፊዎች በዛሬው በመልሱም ጨዋታ ማዘጋጀታቸው ነው የተነገረው። መሰረታዊ 2008 ያደረገው ከዚያም በኋላ 2018 በአዲስ መንገድ በአዲስ ባለሀብቶች እንግዲህ ተይዞ ጠንካራ አስፋካሪ መሆን የቻለው እስከ ካፍ ቻምፒዮንስ ሊግ ፍጻሜ ራሱን ማሳደግ የቻለው የግብፁ ክለብ አነስተኛ ደጋፊ ያለው ክለብ ነው። በግብጽ ፕሪሚየር ሊግ አነስተኛ ደጋፊ ካላቸው ክለቦች መካከል ፒራሚድስ አንደኛው ክለብ ነው። እናም አሽራፍ ሶፊ ያለን የድጋፍ ኃይል ሁሉ ለፒራሚድስ ማሳየት አለብን፣ ምክንያቱም የሚወክለው ግብጽ ነው በሚል ሐሳባቸውን ሰጥቷል። ከቀናት በኋላ ደግሞ የመልስ ጨዋታ ካይሮ ላይ የሚከናወን ይሆናል። የካፍ ቻምፒየንስ ሊግ የጨዋታ መርሃግብር እዲህ ወደ ትልቁ ጉዳይ ስናመራ የጣሊያን ሴሪያ ትላንት 38ኛ ሳምንት ተጠባቂ መርሃ ግብር ተደርጎ አልፏል። እንግዲህ ኢንተር ሚላን ባቀረቡ ጥያቄ መሰረት ከሳምንቱ መጨረሻ መለስ ተደርጎለት ወደ አርብ ጨዋታው ተመለሰ። ታዲያ ትላንት ሁለት ተጠባቂ ጨዋታዎች ተደረጉ። የመጀመሪያው ጨዋታ በኢስታዲዮ ዲያጎ አርማንዶ ማራዶና ናፖሊን ከካግሊያሪ ያገናኘው ጨዋታ ነበር። ሌላኛው ደግሞ ኮሞን ከኢንተር ሚላን ነበረ ጨዋታው ያገናኘው እንደምናስታውሰው በ37ተኛ ሳምንት ጨዋታ ከሜዳ ውጭ ፓርማን ገጥሞ ናፖሊ ያለ ጎል ጨዋታውን አጠናቀቀ። በአንጻሩ በሳንሲሮ ጁሴፕ የሜዛ ላሲዮን ያስተናገደው ኢንተር ሚላንም ነጥብ ተጋርቶ ወጣና የነጥብ ሁኔታቸው አንድ ብቻ ሆኖ የፍጻሜ ጨዋታ ያክል ይጠበቅ ነበረ። ይህ የ38ኛ ሳምንት የጨዋታ መራ ግብር ታዲያ ሁለቱም ማሰልጣኞች በተሽላይ ላይ ሆነው ቡድናቸውን አልመሩም፣ ቀይ ካርድ ስለተመለከቱ። በ17ተኛ ሳምንት ሲሞኔ ኢንዛጊም ኢንተርሚያን አልመራም። በአንጻሩ አንቶኒ ኮንቴም እንዲሁም መምራት አልቻሉም ነበረ። በፍጻሜው መራ ግብር ታዲያ ናፖሊ ካግሊያሪን ድል ማድረግ ይችሏል፣ ሁለት ለዜሮ ድል አድርጓል። የድል ጎሮቹንም ስኮት ማክቶሚኒ ና ሮሜሮ ሉካኩናቺ ያስቆጠሩት። በአንጻሩ ኢንተርሚላንም ሚላንም ኮሞን ማሸነፍ ይችሏል ሁለት ለዜሮ ነው ያሸነፈው። በነገራችን ላይ በኮሞ በኩል ፔፔ ሬና በቀይ ካርድ ከሜዳ ወጥቷል። የመጨረሻ ጨዋታው ነው እንግዲህ፣ ከእግር ኳስ ራሱን ያገላል ግብ ጠባቂው ፔፔ ሬና። ነገር ግን በመጨረሻ መርሃ ግብሩ ቀይ ካርድ ሰለባ ሆኗል። ኢንተርቪያም አድርጓል። ታዲያ ውጤቱን ተከትሎ ናፖሊ የ2024/25 የውድድር ዓመት የጣሊያን ሴሪያ ሻምፒዮን መሆኑን አረጋግጧል። ያ ማለት በሶስት ዓመታት ውስጥ ለሁለተኛ ጊዜ ነው ሻምፒዮን መሆን የቻለው። እንደምናስታውሰው 2023 ላይ በሉቺያኖ ስፓሌቲ እየተመሩ የጣሊያን ሴሪያን ዋንጫ ማሳካታቸው እናውቃለን። ባለፈው ድር ዓመት እንደዚሁ ዋንጫውን አላገኙም ነበር። ዘንድሮ ግን በሦስት ዓመት ውስጥ ሁለተኛ ጊዜ ዋንጫ ማሳካት የቻሉበት አጋጣሚ ተፈጥሯል። በአጠቃላይ ደግሞ በስኩዴቶ ታሪክ አራተኛ የሴሪያ ዋንጫቸው ሆኖ ነው የተመዘገበው። ከዚህ በፊት 1987 እና 1999 እንግዲህ በዲያጎ አርማንዶ ማራዶና ፊት አብራሪነት እየተመሩ የጣሊያን ሴራ ዋንጫ አሳኩ። እንግዲህ እንደ ጭሰኛ ይታየ ነበረው ናፖሊ ለዚህ ክብር ሲበቃ የማራዶና አስተዋጽኦ እጅግ የላቀና የጎላ ነበር ብሎ ማንሳት ይቻላል። እነርሱም ማራዶና ሕይወቱ ካለፈ በኋላ ስቴዲማቸውን መጠሪያ ለእሱ ክብር ሲሉ ስታዲዮ ዲያጎ አርማንዶ ማራዶና በሚል ስያሜ ሰጡት። ከዚያ በኋላ 2023 ላይ በስፓሌት እየተመሩ ዋንጫ አሳኩ። 2025 ላይ አሁን ደግሞ ድጋሜ ዋንጫ ያሳኩበት አጋጣሚ ነው እየተፈጠረው። እንግዲህ በዘንዶው የውድድር ዓመት 2023 ላይ ዋንጫ ሲያሳኩ ወሳኝ የነበሩት ተጫዋቾች ክፍቻ ቀባራስ ኪሊያ ና ቪክቶር ኦሲሜን በስብስብ ውስጥ አይገኙም። እንግዲህ ኦሲሜን በሊጉ ጅማሬ ወቅት ላይ በተለይ በነበሩት የውድድር ጊዜያቶች ስጠገባ ውስጥ የገባበት አጋጣሚ ተፈጥሮ ነበረ። እናም በውሰታው ላይ በቱርኩ ጋላታሳራይ ላይ ይገኛል። በአንጻሩ ክፍቻ ቅቫራሽ አስኪልያ፣ ይህ ጆርጂያዊ መስመር ተጫዋች በወርሃ ጥር ነበረ ወደ ፈረንሳይ መናገሻው ክለብ ፓሪስንጀርሜ ማምራት የቻለው በነገራችን ላይ ቅባራሽ ኪልያ ሁለት ሜዳሊያዎችን እንግዲህ ያጠልቃል። ምክንያቱም ተጫውቷልና ና የመጀመሪያውን ሲዘን በናፖሊ የጣሊያን ሴሪያ ዋንጫ አሸናፊ ነውና ሜዳሊያ ይሰጠዋል። በአንጻሩ ደግሞ በፍራንስ ሊግም ዋንጫ አሳግቷልና ሜዳሊያ የሚያገኝ ይሆናል። በቀጣይ ደግሞ የሻምፒዮንስ ሊግ ፍጻሜ ይጫወታል። በኮፓ ዲ ፍራንስ እንደዚሁ በፍጻሜ ይጫወታል። እናም ያለ እነዚህ ነው ዋንጫ ማሳካት የቻለው ናፖሊ እነዚህ አስፈላጊ ተጫዋቾች ነበሩ እንግዲህ አንቶኒዮ ኮንቴ በተለይ ትልቁ ጥራታቸው ውስን ጥራት ባላቸው ተጫዋቾች ቡናቸውን ጠግነው ለስኬት የሚበቁ አሰልጣኝ ናቸውና በተደጋጋሚ ይህንን ተመልክተናል በቼልሲ ቤት በኢንተር ሚላን በዩቬንቱስ ይህንን አስመልክተውናል አንቶኒዮ ኮንቴ እንግዲህ ዘንድሮ ወደ ክለቡ ሲመጡ የጥራት ደረጃቸውን ብዛም ጃንቲ የማይባሉ ተጫዋቾችን ነው በስብስባቸው ያካቱ ስኮት ማክቶሚኒ አንደኛው ተጫዋች ስኮትላንዳዊ ተጫዋች በዩናይትድ ቤት ተገብቶ ወደ ጣሊያን እንግዲህ ተጓዘው ስኮት ማክቶሚን ያለ ቢሊ ጊሊሞር፣ እንዲሁ ከብራይተን ወደ ኔፕልስ ያመራው ተጫዋች ነው። ስፒናዞላ ከሮማ አምጥቶታል። ዴቪድ ኔሬስ እንደዚሁ ሌላኛው ተጫዋች ነው። ቢሊንግ ከቦርን መዝበው ሰቱል አምርቷል። ኦካፎር ከኤፍሲ ሚላን እንደዚሁ ወደ ናፖሊ መጥቷል። እነዚህ ሁሉ የጥራት ደረጃቸው እምብዛም በትልቅ ከፍታ የሚቀመጥ አይደለም። ነገር ግን ኮንቴ እንዴት ባለ መንገድ ጠግ ነው ለስኬት እንደሚያበቋቸው ጅግ ይደንቃል። እና እዲ አንቶኒ ኮንቴም የመጀመሪያው አሰልጣኝ ሆኗል። በጣሊያን ሴሪኣ በሶስት የተለያዩ ክለቦች ዋንጫ ማሳካት እየቻሉ አሰልጣኝ ሆነዋል እንግዲህ አምስተኛ የሴሪያ ዋንጫቸውን ነው ያሳኩት። ከዚህ ቀደም በዩቬንቱስ ሶስት ጊዜ ያሳኩ በኢንተር ሚላን አንድ ጊዜ አሁን ደግሞ በናፖሊ ተጨማሪ አምስተኛ ዋንጫ አሳክቷል። በአጠቃላይ በአሰልጣኝነት ዘመናቸው አስረኛ ዋንጫቸው ሆኖ ተመዝግቧል። አንቶኒ ኮንቴ በሴሪቢ በባሪ በነበሩበት ሰዓት 2089 ዋንጫ አሳክቷል። ከዛ በዩቬንቱስ ከ2012 ጀምሮ እስከ14 ተከታታይ ሶስት ዓመታትን ዋንጫ አሳክቷል እና በእነዚህ ዘመናት ሁሉ እንደምናስታውሰው 2005 ላይ የካልቾ ፖሊ ቅሌት ከደረሰበት በኋላ ዩቬንቱስ ለዳግም ከፍታ እጅግ ሲንደረደር የነበረበት ጊዜ ነበረ። ታዲያ ጁሴፔ ማሮታ እንዲህ አስደናቂ የጣሊያን እግር ኳስ ሲኢኦ ናቸውና ኮንቴን ወደ ክለባቸው አመጡ። በሚደንቅ መንገድ በመጡበት አመት ነው ስክሪቱን ያሳኩት። ታዲያ ተካታይ ሶስት ዋንጫዎችንም ማሳካት ቻሉ። ትሪፕሎ ዋንጫዎችን ማሳካት ቻሉትና ምን ያክል ኮንቴ የጥራት ደረጃቸው የላቀ እንደሆነ ያሳያል። ከዚያም 2012 እና 2013 የ ሱፐር ኮፓ የኢጣሊያን ዋንጫ አሳክተዋል። በቼልሲ ቤት ደግሞ 2017 ፕሪሚየር ሊግ 2018 ደግሞ ኤፌ ካፕን አሳኩ። በኢንተር ሚላን 2021 የሴሪያና አሁን ደግሞ በናፖሊ የ2025 የሴሪያ ዋንጫ ነው አሳክተዋል። እናም ይህ ነው ትልቁ ጥራታቸው የሚነሳው። በኢንተር ሚላንም 2019 ወደ ክለቡ መጡ። በመጡበት አመት ሁለተኛ ሆኖ አጠናቀቁ። በኢቬንቱስ በአንድ ነጥብ ብቻ ተበልጠው ማለት ነው። ቀጣዩን አመት ታዲያ ከ11 ዓመታት በኋላ ለኔራዙሪዎቹ ዋንጫን እንካቸው ያሉ ሰው ናቸው። አንቶኒዮ ኮንቴ። ወደ እንግሊዝም ከመጡ በኋላ ክብረ ወሰን የሆነ በ38 የሊግ ጨዋታዎች ሰላሳውን በማሸነፍ ነው ዋንጫ ያሳኩት በቼልሲ ቤትና በቀጣዩ ዓመት ታዲያ እርግጥ ኤፍ ኤ ካፕ አሳክተዋል። ነገር ግን አምስተኛ ሆኖ ማጠናቀቃቸውን ተከትሎ ቻምፒንስ ሊግ አልተሳተፉም አልተሳተፈውም ከክለቡ እንዲሰናበቱ ተደረገ። ከዚያም በማውሪዚዮ ሳሪ ተተኩ። በነገራችን ላይ ከክለቡ ሲለቁ 26.6 ሚሊዮን ፓውንድ ካሳ ነበር የተከፈላቸው አንቶኒዮ ኮንቴ። እናም ዘንድሮ በተለይ በናፖሊ የስኬት መንገድ ውስጥ እንደነ ራህማኒ፣ ስፒናዞላ፣ ዲሎሬንዞ፣ ስኮት ማክቶሚኔ፣ አንጉሳ፣ ራስፓዶሪ፣ ፖሊታኖ፣ ሉካኮ የሚጠቀሱ የጥራት ደረጃቸው የላቀ ተጫዋች ናቸው። እንደ ስኮት ማክቶሚኔ አስራ ሁለት ያክል ጎሎችን አራት አሲስቶችን አድርገዋል በሊጉና ይህ ምን ያክል ትልቅ ቁጥር እንደሆነ ያሳያል ከአንድ ስምንት ቁጥር ተጫዋች እንዲያውም በዩናይትድ ቤት እምብዛም የመሰረፍ ድል የማይሰጠው ተገብቶ ወደ ጣሊያን የተሰደደው ልጅ ለናፖሊ ዋንጫ ስኬት እጅግ አስፈላጊው ተጫዋች ሆነው ብቅ ያለ፣ እንዲያውም የናፖሊ ደጋፊዎች በህብረ ዝማሬ ቻንት እያደረጉ የሚያወደሱት ተጫዋች ሆኗል። ማክቶታሊ የሚል ስያሜም ሰጥተውታል። ቀደም ሲል ሳነሳው ነበር፣ በሌሎች ፕሮግራሞቻችን ላይ። ይህን ስያሜ የሰጡበት ትልቁ ምክንያትም የትኛውም ስፍራ ይገኛል፣ ወርክሬቱ እጅግ ታታሪና፣ ማክቶታሊ ታካልላለህ፣ የትኛውንም ስፍራ በሚል ውዳሴያቸውን ችረውታል። ትላንት በነገራችን ላይ ጨዋታ የተከናወነ፣ ከስታዲየም ውጭ የነበረው ድባብ ድምፅ ይሰማ ነበረ። ርችቶች ሲተኮሱ የተለያዩ ድምፆች ሲሰሙ ደጋፊዎች በስታዲየም ዙሪያ ደስታቸውን ሲገልጹ ይሰማ ነበር። ጨዋታው ከተጠናቀቀ በኋላ የሚናፖሊ ደጋፊዎች ከአልትራ ከሚባሉ የክለቡ ደጋፊዎች ጋር ደስታቸው ልዩ ነበረ። እንግዲህ ኮንቲና ሉካኩ ረዘም ላሉ ሴኮንዶች አንድ ላይ ተቃቅፈው እያነቡ ደስታቸውን ሲገልጹ ነበረ። ልክ የዳኛው ፊሽካ ሲሰማ የመጠናቀቁ እንግዲህ የናፖሊ ድል ሲበሰር እንግዲህ ቤዳ ላይ ተኝቶ ሲያነባ ነበር ስኮት ማክቶሚናይ ምን ያክል ጥረት እንዳደረጉ ምን ያክል በዚህ ለዚህ ስኬት ውጣውረድ እንዳሳለፉ ትልቅ ማሳያ ነው። በኔፕልስ ጎዳናዎችም ታዲያ የተለያዩ ደጋፊዎች ባንዲራዎችን እያውለበለቡ ርችቶችን እየተኮሱ በደስታ ስሜት ሲፈነጥዙ ነበር ያመሹትና ይህ በእግር ኳስ በተለይ ስኬት ሲመጣ እግር ኳስ ውድድር ነውና ስኬት ሲመጣ እንግዲህ የደጋፊዎች ሐሴት እጅግ ያስደንቃልና ክለብንና ደጋፊን ነጥሮ ማየት እጅግ ከባድ ነው። የአንድ ሳንቲም ገጽታዎች ናቸው። እንዲያውም ደጋፊ የዚህ የአንድ ክለብ የእግር ኳስ ነፍስ ነው እስከ መባል ደርሷልና በኔፕልስም ትናንት ጎዳናው እንደ ጉድ ሲናጥ ነበረ ያመሸው ብሎ መናገር ይቻላል። ወደ ሌሎች ሊጎች ልውሰዳችሁ እና በስፔን ላሊጋ ጨዋታዎች ይደረጋሉ። የመጨረሻ ሳምንት ጨዋታዎች በሳንቲያጎ ቤርናባው ሪያል ማድሪድ ከሪያል ሶሲዳድ ጨዋታውን ያደርጋል። እንግዲህ ኪሊያን ባፔ የሪያል ማድሪድ የዓመቱ ምርጥ ተጫዋች ሽልማት ተበርክቶለታል። በሪያል ማድሪድ በኩል ተጫዋቾች ይሰናበታሉ። የመጀመሪያው ሉካ ሞድሪች ነው። ይህ 19 ዓመት አንጋፋው ክሮሻዊ የአማካይ ስፍራ ተጫዋች ከሎስ ብላንኮቹ ጋር ይለያያል። ሉካ ሞድሪች መቆየት እየፈለገ ነገር ግን በብዙ ምክንያቶች ክለቡ ሊያቆዩ አልወደደም። ሁሉን ነገር ለማድረግ ክፍት መሆን ዲያሪዮ ስራ የወጣው መረጃ ያሳይ ነበረ። ከነዚህ መካከል የደሞዙን ለመቀነስ ወስኖ ነበረ ከዚያም ባለፈ ክለቡ እንኳን ተጠባቂ ወንበር ላይ ለማስቀመጥ ቢወስን ያንን ማምኑ ለመቀበል ወስኖ ነበረ። የትኛውም ክለቡ የፈለገውን ውሳኔ ቢወስን በክለቡ ለቆየ የተፈለገው ነበረ። ነገር ግን ሪያል ማድሪድ ኮንትራት ለማቅረብ ዝግጁ አይደለም። ጃቢ አሎንሶም ሞዲች እንዲቆይ ፍላጎት ነበረው በሚል ዲያሮዋስ ላይ የወጣው መረጃ ያሳያል። ነገር ግን ኮንትራት ለመስጠት ሪያል ማድሪዶች ፈቃደኛ አልሆኑም። ሌላ መንገድ፣ ካርሎ አንቸሎቲ ዶን ካርሎም ከሎስ ብላንኮቹ ጋር ይለያያሉ። ቀድሞ የታወቀ ጉዳይ ነው። የመጨረሻ የስንበት ጨዋታቸውም ሆኖ ያልፋል። እንግዲህ በሪያል ማድሪድ። በየአመታቱ ጋላክቲኮች ክዋክብቶቻቸው ለስኬታቸው አሻራቸው ያሳረፉ ተጫዋቾች እየለቀቁ ይገኛሉ። ከ2017 እንኳን ጀምሮ ብንጀምር ፔፔ ከክለቡ ለቀቀ፣ ሮናልዶ 2018 ተከተለ። 2021 ላይ ራሞስ፣ ቫራን፣ ዚዳን እንደዚሁ ተለያዩ። ካስሚሮ፣ ማርሴሎ፣ ቤል፣ ኢስኮ ከ2022 ከክለቡ ለቀቁ። እንግዲህ ቤንዜማ 2023 ላይ ቶኒ ክሮስ እና ናቾ ፈርናንዴዝ 2024 ላይ፣ አሁን ደግሞ 2025 ሞዲች ከክለቡ ጋር ይለያያል። እንግዲህ አንቸሎቲም የመጨረሻ ጨዋታቸው ይሆናል። እርሳቸው ከዚህ በኋላ ከሪያል ማድሪድ በመቀጠል ክለብ ማሰልጠን ፍላጎት የለኝም፣ እሱ የህይወቴ ክለብ ነው በሚል ያላቸውን አክብሮት ለክለብ ያላቸውን ፍቅር ገልጿል። ቪኒሲየስ ጁኒየር ህይወቴን የቀየርከው አንተነህ ሲል ለካርሊቱ ያለውን ክብር ገልጿል። እንግዲህ የሎስ ብላንኮቹ ፊት መስመር ተጫዋች ምርጡ ሰው አንተነህ ለአሰልጣኝ ካርሎ አንቼሎቲ ስንብት ባስተላለፈው መልእክት አንተ ህይወቴ በህይወቴ እንደ ተጫዋች እንደ ሰው እንድቀየር አድርገኛል የሚል ሀሳብ ሰጥቷል። ዛሬ አንተን መሰናበት በጣም ከባድ ነው። ቡድናችን አንተን ይናፍቃል። ነገር ግን ዳግም ናሽናል ቲም በብራዚል አሰልጣኝነት ህይወታቸው የሚገናኙ ነው የሚሆነው። በቀጣይ ሴሌሳዎቹን በአሰልጣኝነት እንደሚመሩ ይታወቃል። በነገራችን ላይ ትላንት አንዳሉሲያ ላይ በቤኒቶ ቪያ ማሪን ሪያል ቤቲስ ከቫሌንሲያ ጨዋታቸውን አድርገው ነበር። አንድ ለአንድ ጨዋታቸውን አጠናቀዋል። በቀጣይ የኤሮፓ ሊግ የሚያሳትፈውን ውጤት አግኝቷል ቤቲስ። እንግዲህ አንቶኒም ጎል ማስቆጠር ችሏል። ትላንት በነገራችን ላይ ስምንት ያክል ጎሎችን አምስት አሲስቶችን ያደረገው ጥር ላይ ወደ ቤቲስ ካመራ በኋላ አንቶኒም እንደ ሀሳቡ ከሆነ በዚህ በሪያል ቤቲስ ደስተኛ ነኝ፣ ስተኛም ስነሳም ደስታ ነው የሚሰማኝ፣ እና የወደፊቱን የሚፈጠረውን አላውቅም፣ ነገር ግን በዚህ በአንዳሉሲያ እጅግ ደስተኛ ነኝ በሚል ሀሳቡን ሰጥቷል። ዛሬ የሚደረገለው ጨዋታዎች በተለይ ኤስፓኞል ከላስ ፓልማስ፣ ራይቫይካኖ ከማዮርካ የሚያደርጉ ጨዋታ የታፊ ከሴልታ ቢጎ የሚጠበቁ መርሃ ግብሮች ናቸው። የእስፓኞልና ሌጋኔስ ስላለመውረድ ስለሚፋለሙ ጨዋታቸው በእጅጉ የሚጠበቅ ነው። በሴሪያም እንደዚሁ ቦሎኛ ከጄንዋ እንደዚሁም ኤሲ ሚላን ከሞንሳ ይጫወታሉ። በቪቼንሶ ኢታሊያኑ የሚመራው ቦሎኛ ባሳለፍነው ሳምንት እንደሚታወሰው የኮፓ ኢታሊያ ሻምፒዮን ናቸው እና አሁን ላይ በዩሮፓ ሊግ ለመሳተፍ ነው እየተፎካከሩ የሚገኙት። እርግጥ ያን ዋንጫ በማሳካታቸው በቀጥታ ያን እድል ያገኛሉ፣ ነገር ግን በደረጃቸው ያለ ማሳካት ጥረት ያደርጋሉ። ኤሲ ሚላን እንደሚታወቀው ባለፈው መሸነፉን ተከትሎ በሮማ በቀጣዩ ውድድር ዓመት በየትኛውም የአውሮፓ ውድድር መድረክ እንደማይሳተፍ ተረጋግጧል። ታሪካዊ የጣሊያን ክለብ በቻምፒዮንስ ሊግ በክብር መዝገብ ስማቸው በከፍታ ከተቀመጡ ክለቦች መካከል ሚላን ቀዳሚዎቹ መካከል የሚጠቀስ ነው። ነገር ግን በቀጣይ በየትኛው የአውሮፓ መድረክ የሚሳተፍ አይሆንም። በሌላ መንገድ በጀርመን ዴፊፖካል ፍጻሜ ይደረጋል። አርሜኒያ ቢሊፊልድ ከሱት ጋር ትጫወታሉ። በኮፕ ደ ፍራንስ ፒሲጂ እንዲሁ ከስታርደ ሬንስ መርሃ ግብራችሁን ያደርጋሉ። ሌላኛው ዕለቱ የሚጠበቀው ጨዋታ በእንግሊዝ ሻምፒዮንሽፕ የፕሌኦፍ የፍጻሜ መርሃግብር ይደረጋል። ሸፊልድ ዩናይትድን ከሰንደርላንድ የሚያገናኘው ጨዋታ ነው። እንግዲህ ሸፊልድ ብሪስቶል ሲቲን አሸንፎ፣ ሰንደርላንድ በአንጻሩ ኮቨንትሪን አሸንፎ ነው ለፍጻሜ መድረስ እየቻለው። እንግዲህ ሰንደርላንድ በፕሪምየር ሊጉ ታሪካዊ ከባሉ ክለቦች መካከል አንደኛ ነው። ከቸልሲ እኩል ስድስት የፕሪምየር ሊጉ ዋንጫን ያሳካ ነው። በአንጻሩ ሁለት ኤፍ ኤ ካፕ ዋንጫዎችን ማሳክቷል። እንግዲህ ለአመታት በሻምፒዮንሽፕ ሲዳክር የቆየ ነገር ግን አሁን ላይ ወደ ፕሪሚየር ሊግ ለማደግ የመጨረሻ ጨዋታ ብቻ ይቀረዋል። በሌላ መንገድ ዛሬ በሴቶች የቻምፒየንስ ሊግ ፍጻሜ ይደረጋል። አርሰናል ከባርሴሎና ጨዋታቸውን የሚያከናውኑ ነው የሚሆነው ምሽት አንድ ሳት ላይ ይደረጋል። 2001 ላይ የተጀመሩ የሴቶች ቻምፒየንስ ሊግ እንግዲህ 24 ዓመት አክል አሳልፏል። በውድድሩም ስምንት ዋንጫዎችን በማሳካት ሊዮን ቀዳሚ ነው። በአንጻሩ የዛሬው የፍጻሜ ተፋላሚ ባርሴሎና ሶስት ዋንጫዎችን ያሳካው እንዲሁ ክለብ ነው። አርሰናል ዊመንስ ካፕ እየተባለ ዋንጫው ሲጠራ አንድ ጊዜ በቻምፒዮንስ ሊግ ዋንጫን አሳክቷል። በነገራችን ላይ ከ2016 እስከ 2024 ድረስ ባሉት አመታት እየተፈራረቁ ዋንጫውን ያሳኩት ሊዮንና ባርሴሎና ብቻ ናቸው። ምን ያክል ዶሚናንስ እንደሆኑ በዚህ ውድድር ላይ ሁለቱ ክለቦች በእጅጉ የሚያሳይበት አጋጣሚ ነው ያለው። ናም በዚህ መንገድ ለቱን የሚደረጉ ተጠባቂ ጨዋታ መርሃ ገብሮች እነዚህን ይመስላሉ። ሁለት የዝውር ጉዳዮችን ለአንሳና ቆይታ ይላጠቃል። የመጀመሪያው ጉዳይ ከቡርኖ ፈርናንዴዝ ጋር በተገናኘ ነው። እንግዲህ ቡርኖ ፈርናንዴዝ በማንቸስተር ዩናይትድ እግር ኳስ ክለብ ቤት፣ ክለቡ ውጤት ሲያመጣም ውጤት ሲያጣም በምርጥ ብቃት የሚዘልቅ ተጫዋች ነው። ታዲያ ሁን ላይ የሳውዲው ክለብ አልሂላል 0 ሚሊዮን ፓውንድ ለዝውሩ ገንዘብ መበጀቱ እየተገለጸ ይገኛል። በቀጣይ በክረምት የዙር መስኮት ተጫዋቹን ወደ ክለባቸው ለማምጣት ጥረት እንደሚያደርጉም የወጣው መረጃ ያሳያል። መቶ ሚሊዮን ፓውንድ ለመክፈል ፈቃደኛ ናቸው በሚል መረጃው ወጥቷል። ነገር ግን ተጫዋቹ ዲስካውንደር ውሳኔው አልታወቀም። በክለቡ ይቆያል የመልቀቅ ፍላጎት አለ የሚለው ምንም እልባት አልተገኘለትም። ነገር ግን አልሂላል በተለይ ከአንድ ዓመት በፊት ባለፈው የውድድር ዓመት ማለት ነው፣ የሳድሮ ሻሊ ግን አሳክቶ ነበር። ዘንድሮ ግን ዋንጫውን ለማሳካት ድል ያለው አይመስልም። ቻምፒዮንስ ሊግም በኤዥያ ቻምፒዮንስ ሊግም ውጤቱ አርኪ የሚባል አይደለም። እናም ራሱን ለማሻሻል አልሂላል ለብሩኖ ፈርናንዴዝ 100 ሚሊዮን ፓውንድ መመደቡ ታማኝ የመረጃ ምንጮች እየዘገቡ ይገኛሉ። ሌላውና የመጨረሻው መረጃ የሚሆነው ከፍሎሪያን ቪትዝ ጋር በተገናኝ ነው። በጀርመን እግር ኳስ ባለፉት ሶስትና አራት ዓመታት እጅግ በላቀ ብቃት ባለተሰው ተጫዋች ሆኖ የተመለከተ የምንገኘው ፍሎሪያን ቪትዝ ነው። ይህ ተጫዋች በባየር ሊቨርኩሰን ባለፈው ውድድር ዓመት ቡንደስሊጋን ሲያሳኩ አስፈላጊው ተጫዋች ነበረ። በተለይ ክህሎቱ ለጓደኞቹ ኳስ የሚያቀብልበት መንገድ ከርቀት አክብሮ ወደ ጎል የሚልካቸው ኳሶች የተጫዋቹን የተሟላ አስር ቁጥር እንዲያደርገው ችሏልና፣ ይህን ተጫዋች ለማስፈረም አስቀድሞ ሙኒክ ስሙ በጥብቅ ሲነሳ ነበረ። የኋላ ኋላ ከማንቸስተር ሲቲ ጋር ስሙ ተያዘ። እንዲያውም ወደ እንግሊዝ መጥቶ ከወላጆቹ ጋር ተዋይቷል፣ ከማንቸስተር ሲቲ ሰዎች ጋር የሚል መረጃም ሲወጣ ነበረ። በማግስቱ ስሙ ከሊቨርፑል ጋር ተያዘ። ታዲያ ዛሬ ማለዳ በወጣው መረጃ መሰረት ተጫዋቹ በግሉ ለሊቨርፑል ለመፈረም መስማማቱ ተገልጿል። እናም በሰበር ዜና መልክ ነው መረጃው የወጣው። የመሸጫ ዋጋ ተመኑ ከመቶ ሚሊዮን ፓውንድም ከፍ እንደሚል ነው የሚገለጸው። እናም ሊቨርፑሎችም ይሄን ገንዘብ ለመክፈል ፈቃደኛ ናቸው ተብሏል እናም ባየር ሙኒኮችም ጥያቄያቸውን እንግዲህ ባየር ሙኒክን ውድቅ ማድረጉ ሲነገር ማንቸስተር ሲቲ ደግሞ ከፉክክሩ ራሱን አግሏል፣ የተባለው እናም ሊቨርፑል ፍሎሪያን ቪትዝን ለማስፈረም እጅግ የላቀ ደረጃ ላይ ተገኝቷል። ሊቨርፑሎችም ዝውውሩ እንዳይንዛዛና በቶ እንዲቋጭ ይፈልጋሉ። ስለዚህ ተነጋግረው በዋጋ መስማማት ከቻሉ ይፋ እንደሚደረግ ዝውውሩ በቅርቡ ተነግሯል። ነገር ግን ፍሎሪያን ቪትዝ በግሉ ከሊቨርፑል ጋር ለመስማማት እጅግ እንደተቃረበ ታማኝ መረጃ ምንጮች ገልጸዋል። በቀጣዩ ድራመት ሊቨርፑል ራሱን አጠናክሮ ለመቅረብ እንግዲህ አስር